የሚቀመመዋ ማለት ነው የዩቱብ ድምቀት እና ብሩኬ ማለት ነው። እንዲሁ እኮ አንወዳችሁም ያለ ምክንያት እኮ አንወዳችሁም። እውነት በቃ የልጅ አስተዋይዎች የልጅ አዋቂዎች ሶና ናችሁ ነው። በዛ ላይ ደግሞ ብቻችሁ ማደግ የማትፈልጉ ዘመድ አትሉ ጓደኛ አትሉ፣ በቃ አብራችሁ ማደግ የምትፈልጉ ከራሳችሁ በላይ በዙሪያችሁ ያሉ ወጣቶችን ማሳደግ የምትፈልጉ ልጆች ናችሁ እና ለዛ ነው የምንወዳችሁ። አሁንም እንወዳችኋለን፣ ለወደፊትም እንወዳችኋለን እና ዛሬ እንግዲህ ቤተሰቦች ይሄን ያልኩበት ምክንያት ዛሬ ሀይሚና ብሮ ኦኬ ያው በራሳቸው ዩቱብ ቻናል ዛሬ እንግዲህ አልመጡም። ትናንትና እሑድ ነው የመጡት፣ በበዓል ማለት ነው ከቤተሰብ ጋር ሰብሰብ ብለው ያንን ቪዲዮ ደግሞ ሁላችንም አይተናል። ዛሬ እንግዲህ አሚር ዩቱብ ቻናል ከዛሬ አንድ አመት በፊት ያው ባብርሽ ቤት ሀይሚቾን ያው ፕራንክ አድርጓት ነበረ ያኔ ከብሩኬ ጋር ግንኙነት የላትም ነበረ ማለት ነው። እንዲ ጓደኛሞች አልነበሩም፣ እና ያኔ ፕራንክ ያደረጋት ልጅ ነው። ዛሬ እንግዲህ ያው የሰፈርም ልጅ ነው ብሩኬ ሲናገርም እንደሰማት ያው ቤተሰብም ነው እንዲ የቅርብ ቤተሰብ አሚር ማለት ነው። እና ያኔ ሀይሚን ያስደነግጣትን ታስፈራኛለ በማለት እንግዲህ ልጁን ፕራንክ በማድረግ የሱን ቻናል ለማሳደግ በሱ ዩትብ ላይ ለቀው ነው ያየሁት። እና ገረመኝ ማለት በቃ ልጁ እንዲያደግ ቡታጀራ ላይም ያለው እሱ እነሱ ወደ አዲስ አበባ ስለሆኑ እሱ ስለሆነ ቻናሉ ገና ታዳጊ ስለሆነ በቃ እሱ ይደግ በማለት ሀይሚም የሰራቸው ፕራንክ ፕራንክ አት እሷማ ማለት ነው ቤተሰቦቼ ሀይሚ ድራማ ብትሰራ ይዋጣላታል። እውነት በደንብ ነው የሚዋጣላት ሀይሚ ቸው በጣም ጎበዝ ናት። እና በጣም በቃ ልጁን እንደዛ ስትሆን ወይ ሀይሚ በዚህ ልክ ልጁን ፈርታው ነበረ እንዴ ነው ያልኩት። ግን እኔ ራሱ ፕራንክ አልመሰለኝም፣ ይ ሀይሚ ምታቅ አልመሰለኝም። ያው ብሩኬ ስለሚያውቅ ማለት ነው እና ፕራንክ በመስራት ልጁ ማርያምን ይቅርታ፣ በቃ እንዲህ ትፈሪኛለች ብዬ እኮ አላሰብኩም ብሎ ተንበርክኮ እንደሚፈራ የሆነች ድራማ ትሰራ። አንቺ ሀይሚ አርቲስት ብቶኛ ያዋጣሻልና ፕራንክ በማድረግ እንግዲህ የእሱን ዩቲዩብ ቻናል ለማሳደግ ና በእነሱ ስም እንግዲህ ይሄ ልጅ ትልቅ ደረጃ እንዲደርስ የሁላችሁም ሰብስክራይብ እንድታደርጉት በሱ ዩቲዩብ ቻናል ነው ዛሬ የመጡትና ለምን ይሄን አልኩኝ? በቃ ከጎናቸው ያለ ሰው ትንሽ እየተንገዳገደ ከሆነ ያንን ሰው ይዘው ማደግ ይወዳሉ። ሀይሚና ብሩኬ በቃ የራሳቸውን እድገት ብቻ ምን አይነት ንጹሕ ልብን ያላቸው በቃ ያልተባረዘ ንጹህ ልክ እንደ መዳም ቅመሞች ሀይሚና ብሩኬ የሰው እድገት የሚመኙ ከራሳቸው በላይ እና ሀይሚና ብሩኬ ዛሬ እንግዲህ ቤተሰቦች በአሚር ዩቱብ ቻናል የመጡት እሱም ደግሞ አሚርን ያው በሀይምቾ ብሩኬ ሼር አድርገውታል። ና እየገባችሁ በእነሱ ስም ሰብስክራይብ አድርጉት። እኔ አሚር ራሱ ማለት ነው፣ መቼ ራሱ ሰብስክራይብ እንዳደረጉት አላውቅም። እግዚአብሔር ሰብስክራይብ ላደርገዋለሁ፣ ሰብስክራይብ አድርጌዋለሁ። እና በሀይሚና በብሩኬ ስም እንደማትጨክኑ ነው። መቼም በብሩኬ እና በሀይሚ ስም ከተባለ ወዲያው ነው፣ በአየር ላይ ነው 3040 ሺህ የምታስገቡት። እና ልጁ በነገራችን ሺህ ገብቷል። ትትናውን በዛ ልክ ነው። አዎ ወጣቶች እንደዚህ ተጋግዛችሁ ስትሰሩ ደስ ይላል። እውነት አሁን ባለፈ በየመን አራት ጀልባ ነው ሁለት ጀርባ የሰመጡ ወጣቶች፣ እንዲህ እንደ ብሩኬ እንደ ሀይሚ ካጠገባቸው የሚያግዛቸው ቢኖር እግዚአብሔርን ነው የምላችሁ። ያ ውሃ ይበላቸውም ነበረ የአሳ እራት አይሆኑም ነበረእና። እንደዚህ ተጋግዘን ተያይዘን ማደግ ብንችል ቀና ልብ ቢኖረን እኛም የመዳም ቅመሞች ስደት አንመጣም ነበር፣ አይደል ቤተሰቦች? የተሳሳቱ አንመጣም ነበር እውነት። እንደዚህ ብቻ እንጃ የቡታጀራ ልጆች በጣም ይለዩብኛል። በቃ ከቤተሰብ ጀምሮ አብረው ነው የሚያድጉት። እህት ካለች ፌመስ፣ ከዛ ወንድ የሚቀጥላል፣ ያጎት ልጅ፣ ያክስት ልጅ፣ በጣም በለምለም ነው። ብዙዎቹ አሁን ፌመስ ሆነው፣ ከዛ እነሱም ደግሞ ከትናንሾቹን እያያዙ ከቡታጀራ ከፍ ይላሉ ና በዚህ አጋጣሚ ሀይሚና ብሩኬ ማለት ነው። ይሄ ትህትናችሁ፣ ይሄ መልካም ልባችሁ፣ ይሄ ጥሩነታችሁ አብሮ ማደግነታችሁን ቡታጀራ ላይ ብቻ ሳይሆን በሁሉም ቦታ ብታደርጉት ጥሩ ነው። ያው በእናንተ ስም ሰብስክራይብ ከተባለ ከእናንተ ጋር አንድ ሰው ታዋቂ ከሆነ አንዱ ለቀን አብሯችሁ ቢሰራ፣ ከዛ በኋላ ደግሞ ልጅ ከእናንተ ጋር ስለሚያውቁት ቪዲዮውን በራሱ ማይዲያ ሲመጣ እይታ ይኖረዋል ማለት ነው እና ከቡታጀራ ሞጣ እያላችሁ እስቲ ለሌሎችም እውነት፣ ለሌሎችም ምሳሌ መሆን ትችላላችሁና ለዚህ ነው ሀይሚና ብሩኬን አለመውደድ አይቻልም ያልኩት እና ትልቅ ምሳሌ መሆን ትችላላችሁ፣ የወታጀራ ልጆች ማለት ነው። እኛም እንወዳችኋለን። በዚህ አጋጣሚ አሚርን እየገባችሁ ሰብስክራይብ በሀይሜና በብሩኬ ስም ሀይሜና ብሩኬን የምትወዷቸው ሰብስክራይብ አድርጎት ማለት ነው። በያላችሁበትም ሰላማችሁ ይብዛ፣ ቪዲዋንም ላይክ አድርጎ